ሰላም እንደት ናችሁ? ደህና ናችሁ? ሰላም ሰላም ብያለሁ ለታገሪ ልጆች እኔ ለሁላችሁ። እናንተ እንደት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ዌልካም ዌልካም፣ እንኳን ደህና መጣችሁ። ላይክ ሰብስክራይብ በማድረግ ቤተሰብ ነው፣ እናንተ ቤተሰቡ ነው ማለት ነው። በቅንነት በታማኝነት አዳምጡት ብናበረታታችሁ ማለት ነው እና ላይክ ሰብስክራይብ እያደረጋችሁ ለምታበረታቱ ደግሞ በጣም አድርጌ አመሰግናለሁ። ውድ ሀገሬ ልጆች ማለት ነው እና ዛሬ የሆነች ነገር ትንሽ ቀለል ያለች ነገር አሳያችኋለሁ፣ እና አብረን እንሄድ ማለት ነው። አብረን አብረን እንሄድ እና ላሳያችሁ። እሺ። እዛና ከዛ ቀስቲ ከዛ ቀይታ አሳያችሁ። እሺ። ታያችሁ ነው። እሺ ይሄን እንነካለን እንችን እንነካና፣ ወይሰሚ መጽፋሁ እንጽፋለን ማለት ነው። እንችን የምችን እንነካና አዩ ይ ጋይስ፣ ከዛ እንችን እንነካለን። እንችን እንነካለን። ከዛም በኋላ ይሄ አለ። ይሄን ውዴታችን እንለዋለን። ይሄን ማለት ነው። ከዛ ይሄን እናካለን። ከዛ ይሄን እናካለን። ከዛም በኋላ ይሄን እናካለን። ከዛ መልሰን ይሄ ይሄ ምልክት እናካለን። ከዛ ኤዲት ይሄን እናካለን። ከዛ ይሄን እናጠፋለን። ከዛ መልሰን እናጠፋለን። ቆይ መልሰን ኤዲት ከዛ ይሄ ያሳያችሁ ግራ እንዳይላቸው ማለት ነው። ይሄ ደግሞ ሌላኛው የዲት ምርጥ ነው። ይሄ በራሱ በጣም ቆንጆ ነው። ይሄን ነው በብዛት የምጠቀመ ቆይ ላሳያችሁ እንዳድርግና ሲሲር ቆት ሲር ቆት የማ

ይሄ እዛው አይነት ነው ማለት ነው። ከዛ ይሄም የዛው አይነት ነው። ይሄ ዲፕስ ዲፕስ እስ ያለ ነው። የፈለጋችሁትን ነው ያስመረጣችኋል። ከዚህ አያችሁት። እኔ አሁን ይሄን በይል አድርገው በዝን ላድርገው በዝ ማረግ እችላለሁ እ በዝም በቀዩ ማረግ እችላለሁ ነው። ከዛ ለዚህ አድርጌዋለሁ። ከዛ ዝምጣና አሁንም ይሄንን እቆልፈዋለሁ።

እዚህም በነጭ ከፈለጋችሁ አለላችሁ ነጭ ነው ይሄ አረንጓዴ ይሄም አለ እኔ ይሄን በጣም ነው የምወድ ደስ ይላል ለሰው ለሚገረት ነው ሰይ ሰባን ይሄም አለ ይሄ አለ ይሄ አለ ይሄ ራሱ ቆንጆ ነው ይሄም አለ ይሄም አለ ይሄም አለ ከዛ እየላኛውን ላይኛውን ተነካታላችሁ ይሄ ላይኛውም እንደዚህ ይሄ በጣም ደስ ይላል ይታያል። በጥቁሩ፣ በነጩ፣ በቀዩ ሌላኛው ደግሞ ደስ በሚል እና ይሄም እንደዚሁ ይሄም እንደዚሁ ይሄም ስቀይሩ ወደሱ ይሄ በጣም ያምራል። ይሄ ለራሱ እኔ በጣም ብዙ አለ ላይ ቢ ላይ እየሰራሁ ማለት ነው። ብዙ ይሄ አለ። ከዛ ይሄ ይሄ አለ። ይሄም ይሄም አለ። ይሄ ለራሱ ቆንጆ ነው። ከዛ ይሄ ለ ይህይሄ አሪፍ ይይ የለለ ለሌለው ምንም ልበላቸው በጣም አሪፍ በጣም ቆንጆ ማለት ነው። ከምነግራችሁ በላይ ነው የሚያስመረጠኝ። በነገራችን ላይ ይሄ ደግሞ የሀገራችን አሮጌ ገብዳ ይሄን ይሄ እንደዚህ ይሄን እንደዚህ ከዛ ከዛ ማድረግ ትችላላች ከዛ ማድረግ ትችላላችሁ ይ ደግሞ ጎን ይመስላል። ይሄ አለ። ይሄ እንደዛ በጣም ልዩ ነው። ይሄ እንደዛ በጥቁር ከለር ነው። ይሄ ጥቁር ብዙ ጊዜ አድርጌው አላውቅም። ጥቁሩን በጣም ብዙ ጊዜ አድርጌው አላውቅም። ከዛ ያለ ይሄንን አድርጌው አላውቅም። ይሄንን አድርጌው አላውቅም። ቡራ ቡራ ለብስ ነው መስለኝ። ይሄን የለብስ ነው መስለኝ። ይሄም እንደዛ። ይሄ ያምራል። ይሄ ከለር ይሄ እንደዛ ይሄ ደግሞ አበባ በጣም ነው የሚያምረው። አበባው የራሱ ይሄም እንደዛ ይሄም እንደዛ ከዛ ይሄም እንደዛ ወጥ ጨረሰ። ይሄም ከዛ በቃ ለሚፈልጉት ዲዛይን ማድረግ ትችላላችሁ። እዛም አያችሁት፣ በዝ አደርገው በዝ ልተዋል። በቃ እንደዚያ አድርጋችሁ ፈካ አርጋችሁ ትማራታችን ማሳመር ትችላላችሁ ማለት ነው። ይኸው ታያችኋል ብዬ ተስፋ አደርጋለሁ። በቃ ፈስላልከው በዚህ ይቅር ማለት ነው። በዚህ ይቀጥላል። ከዛ እያየች ይመስለኛል እዛ ይህችን ይሄችን ተነኳትና ከዛ ሴቪ ሜሴጅ ኢሜጅ ያልከዘች ተነኳታላችሁ ይዘዘዝልን ሴቪ የሚላለን ይህን ትነኩታላችሁ። አበቃ ከዛ አላህ አክበር አላህ አክበር